የውላችሁ እነዚህ በሬዎቹ አሁን ከገቡ ሁለተኛ ሳምንት ናቸው። ከምግብ ጋር በደንብ አልተላመዱ። የውላችሁ ምግብ እንዲህ እንዲህ እያለ እነሱ ግን እንዴት ቶ ይተኛሉ። ትንሽ ትንሽ ነው ይበሉት። አያችሁ፣ አሁን በዚህ ጊዜ መድኃኒት በጣም ያስፈልጋችኋል። አፕታይት የሚከፍትላችሁ መድኃኒቶች በጣም ነው የሚያስፈልጉ። በዚህ ሰዓት ነው የውላችሁ፣ ከገቡ በሁለተኛ ሳምንት መድኃኒት የሚያስፈልገው ለዚህ ነው ይኸው አሁን መብላት ይኸኛው፣ ይኸውላችሁ አሁን ቀንሳለች መብላት፣ በልታለች ግን ትቆማለች። ይኸውላችሁ ይሄኛው ደግሞ ትንሽ ይነካካል። ለምን ከምግቡ ጋር በደንብ አልተላመዱትም። ስላመዱት ግን እንዳያስቀሩትም። ይኸውላችሁ ይሄ ንኪኪ እየነካካ ነው፣ ትንሽ እየነካካ ነው። በደንብ እስኪለምደኖ ማለት ነው። ያው ነገሮችን እስኪለምዱ እስኪ ያስቸግራሉ እስከ ሁለተኛ ሳምንት ከለመዱ በኋላ ግን ምግብ አይበቃችሁም ይላችሁ ይህ ሲወጣጠሩ ይህ መሰላቸው ዱካክ ነው በቃ ማለት ታስሮ ይቀመጣል የትም አይሄድም ድሮ ከተገዛበት ቦታ ውጭ ነው የሚውለው ከከብቶቹ ጋር ስሮጥ ነው የሚውለው የፈለገ ቦታ ይሄዳል ወንዝ ሄዶ ውሃ ይጠጣል እዚህ ግን የሚፈለገው ኢነርጂ ሉዝ እንዳያደርጉ ጉልበት እንዳያባክኑ ቆሞ ብቻ እንዲበሉ ነው የሚፈለገው። ሌላ ምን የሚፈለግ ነገር የለም። ከዚህ ሮጥ አለው ይሄዳለው ነካካለው ካለ በየቀኑ የሚጨምሮ ስጋ ነው የሚቀንሰው። ቢያንስ ቢያንስ በአንድ ቀን ውስጥ በአንድ በሬ ላይ ከሰባት መቶ ግራም እስከ አንድ ኪሎ ስጋ መጨመር አለብን በአንዱ በሬ ላይ። ሄትቶ ይቆማል። ግን ይሄ አራት ሰዓት አካባቢ የተሰራላቸው ነው። ይህ ቪዲዮ ሲቀዳ አሁን ሰባት ሰዓት ተኩል ነው። በልቶዋል። በልቶ ስጠግቡ ነው። በደንብም አልተላመዱትም። አሁን ይኸውላችሁ፣ አሁን ተኝተው ማመንዠግ ይችላሉ። ከዚህ በኋላ ይውላ የአሁኑ ቀዩ ይነካካል። እሱ ግን ደግሞ መሆኑ ምን እንደሚያክል ይወት አሁን ሁለት ሳምንት ካለፈ በኋላ በደንብ ይላመዳሉ። ከተላመዱ በኋላ እንግዲህ ይፈጁታል። ቆይ አሁን እዚህ ሁለት ሳምንት ያለ ወሩላ ወሩ ላይ የሞላ አለ ወር የሞላውን አሳያቸዋለሁ። መኖ እንዴ እንደጨረሰ የዚኛው መኖ ነው። ይሁት ይሄው መኖ አለ። መኖ ስትሰራ በምንድነው? እንዲህ በደረቁ ነው መሰራት ያለበት። ይሄ ውሃ የበዛበት መኖ ምንም አደረግም ማድረግ። ውሃ ደግሞ ስትሰጡ እንዴት ነው ይወላችሁ፣ ለራሳችሁ የምጠጡት የምጠጡት ይወላችሁ ንጽህና ነው። አያችሁ እስከዛች ይታያል። ውሃ መጠጣት ያለባቸው እንደዚህ አይነት ውሃ ነው መጠጣት ያለባቸው። ሳይንስ ምን ይላል? ምሁራኖች ምን ይላሉ? ለራስ የምጠጣውን ውሃ ለእንስሳቶች ይሰጡ ይባላል። ይሄ ደግሞ ካሜራ አይወድም፣ አያችሁት ይውላችሁ፣ ይሄ ካሜራ አይወድም። አንድ ካሜራ የማይወድም አለ። ቆይ ይሄኛው አሁን የቆየ ነው ይውላችሁ። ይሄኛው መኖውን ኦልሞስት ወደ መጨረስ ነው ያውን እኛ ጋር ወደ ሁለት ወር ቆይቷል። ምን እንዳከለ ይሁት፣ ከጀርባ ላሳያችሁ። ቆይ ምን እንደሚያክል ይኸውላችሁ፣ ይሄው፣ ይሄው። ከፈለጋችሁ ደግሞ ይኸው ጥቅጥቅ ይብሏል። ከፈለጋችሁ ጀርባው ይሄው እስከ ሻኛው፣ ያችሁት፣ ያችሁት፣ ይሄ እንዲህ ጥቅጥቅ ብለዋል። ይሄ አሁን አንድ ወር ከጨመረ፣ የኛ አንድ ወር ከጨመረ ኦልሞስት በቃ ሊፈነዳ ነው ማለት ነው። እንግዲህ ይኸኛውን በጥቁር ምን እንደሚያክል አያችት አያችሁ? እንዴት ነው የሚያባሪ? ይሄኛው ግብዳ ነው። ስለዚህ ይሄ በሬ ዛሬ ገበያ ቢወጣ 220 ሺህ ብር ያወጣል። ይሄኛው በሬ ቢያንስ ቢያንስ 220 ሺህ በላይ ያወጣል ማለት ነው። እነዚህ ስለዚህ 120 ሺህ ብር ትገዛላችሁ ሶስት ወር እናንተ ጋር ይቆያል። ወጪያቸው 30 ሺህ ብር ከሆነ ነው እስከ መቶ 50 ያልቃል። ስለዚህ መቶ 220 ከሸጣችሁ በአንድ በሬ ሰባ አተረፋችሁ ወይ ደግሞ በአንድ በሬ አምሳ ካተረፋችሁ ይበቃችኋል። ይህኛው ከአቅም በላይ ወፍረውን ደግሞ ላሳያችሁ። ይውላችሁ ሲተኛም ይቸገራል። ይሄ በሬ በጣም በመከራ ነው የሚተኛው። ሻኛው ይውላችሁ። ይህም ካሜራ አይወድም። ሻኛው ይውላችሁ። ሻኛውን አያችሁት? ሻኛው ክምር ነው። ይሄው ይሄው ይኸውላችሁ ወገቡ ራሱ እንዴት ዝቅ እንዳለ ጥቅጥቅ ያለ ነው። ስለዚህ በሀገር ውስጥ ያላችሁ በተለያየ ቢዝነስ ላይ ያላችሁ ምናልባት እንስሳት ፍቅር ያላችሁ በሬ ማለብ ፍቅር ያላችሁ ኮንታክት ማድረግ ትችላላችሁ። ሀገር ውጭ ያላችሁ ሀገር ቤት ገብታችሁ መስራት የምትፈልጉ ሰዎች፣ ሀገሬ ገብቼ እንደዚህ አይነት ስራ እንደዚህ አይነት ፋርም እሰራለሁ፣ የልጅነት ፍቅር አለኝ እሰራለሁ የምትሉ ምን ምን እንደሚያስፈልግ እያንዳንዷን በቪዲዮ አስቀምጫለሁ ስለሆነ እዛ ላይ ታያላችሁ። ከሱ በተረፈ ደግሞ ለብቻ እንደ ስልጠና አይነት አድርጌ በትንሽ ወደ 30 ምናምን ደቂቃ የሚፈጅ አለ። እሱን በውስጥ መስመር ልሰጣችሁ ይችላለሁ ስትመጡ። ስለዚህ በጣም በጣም በዚህ ዘመን በአሁኑ ጊዜ በጣም አዋጭ ነገር፣ ትልቁ አዋጭ ነገር በሬ ማድለብ ነው። ይሄኛው ቤተሙስ 28 በሬ ይዛል። ኦልሞስት አሁን 11 በሬ ነው ያሉት። ማድለብ ያለባችሁ ኮርማውን ነው ማድለብ ስጋ ቀይ ይሆናል። ጮማ አይበዛም። በዚህ ጊዜ ደሞ ያው ስሪ ዋይት ኪለር የሚባሉ አሉ። እነ ጮማ፣ እነ ስኳር፣ እነ ጨው ስለዚህ ጮማ ደግሞ በዚህ ሰዓት አይፈለግም። እናንተ ማድለቤ ያለባችሁ ምን ምንድነው? ኩርማ ኩርማ ነው ማድለቤ ያለባችሁ። ኬት እናገኛለን ለምትሉ ደግሞ ሀገር ውስጥ ያላችሁ አዳማ ማግኘት ትችላላችሁ። የባሌና ቦረና ከብቶችን አደልብም። እነሱ በጣም ይደልባሉ። እነዚህ አሁን የባሌ ናቸው፣ አንዳንዶቹ የቦረና ይመስላለ። ለምሳሌ ይሄኛውን ላሳያችሁ። ይሄኛው አሁን ቲፒካሊ ቀጥታ ቦረና አይደለም፣ ግን ላችሁ ቅልቅል አለሁ። ዞሮ ዞሮ ግን የባሌ በሬዎች ናቸው። ከባሌ ደግሞ ከደሎ መናና ከሰብሮ የሚመጡ በሬዎች ምርጥ በሬ ናቸው፣ ይወፍራሉ። ላችሁ ቁመቱን ይወት ይሄው ለወር ቆየ ማለት እንግዲህ ከሁለት መቶ ሀምሳ ሺህ በላይ ነው። ስገዛ መቶ ሀያ ነው የተገዛው። በአንድ በሬ መቶ ሺህ ያተረፍኩ ይሄ ነው። እናንተ ግን ሁሌም ስትነሱ፣ ይህን ስራ ለመስራት ስትነሱ ከአንድ በሬ ከሰላሳ እስከ ሀምሳ ሺህ ብር አተርፋለሁ ብላችሁ ትነሳላችሁ። መቶ ሺህ የምታተርፉበት ጊዜ አለ፣ ፕላስ ደግሞ ሀምሳ የሚተርፍበት ጊዜ አለ። ዞሮ ዞሮ ግን የበሬ ማድለብ ስራ አክሳሪ አይደለም። አብዲ ደገሰ ነኝ፣ የእንስሳት ሐኪም። ደህና ሁኑ።